በማዕከላዊ ኢትዮጵያ ክልል የሚገኙ የተፎካካሪ ፖለቲካ ፓርቲዎች በወቅታዊ ክልላዊና አገራዊ ጉዳዮች ላይ በሆሳና ከተማ ባካሄዱት የውይይት መድረክ ላይ የክልሉ ምክትል ርዕሰ መስተዳድር የማኅበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊው አቶ አንተነህ ፍቃዱን ጨምሮ በክልሉ ብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊ አቶ በረከት ከድር፣ የክልሉ የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ደምስ ገብሬ፣ የፖለቲካ ፓርቲ አባላትና ሌሎች ባለድርሻዎች ተሳታፊ ሆነዋል። በውይይት መድረኩ ላይ የመክፈቻ ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ ከለውጡ መንግስት ወዲህ ከተፎካካሪ የፖለቲካ ፓርቲዎች ጋር ያለው የሀሳብ ልዩነት እንደተጠበቀ ሆኖ በጋራ የሀገር ጉዳይ በትብብር መንፈስ የመስራቱ ሂደት እየተጠናከረ መምጣቱ ሰላም ተናግረዋል። የሀሳብ ተለያይነት ለልማት፣ የሀሳብ ተለያይነት ለዲሞክራሲ ስርዓት ግንባታ አስፈላጊ ነው በሚል ይህ መንግስታችን ከመቼውም የበለጠ እጁን ዘርግቶ ተፎካካሪ ፖለቲካ ፓርቲዎች በነፃነት እንዲንቀሳቀሱ ምህዳሩን ሰፊ ማድረጉን ሁላችንም የምናውቀው ነው። በመሆኑም አገራችን ኢትዮጵያ በጣም የተረጋጋ ፖለቲካ እንዲኖራት የጸናና እውነተኛ ዲሞክራሲ ስርዓት እንዲገነባ በፈጠረው እድል እናንተ ሰላማዊ በሆነ መንገድ በሀሳብ የበላይነት ብቻ በማመን እያደረጋችሁ ያላችሁት ፉክክር እጅግ በጣም የሚደነቅ ነው። የውይይት መድረኩ ዓላማ ከለውጡ መንግስት ወዲህ ባለፉት ሰባት ዓመታት እንደ ሀገር የተመዘገቡ ስኬቶችና መሻሻል ባለባቸው ጉዳዮች ላይ መወያየት መሆኑን ጠቅሰዋል። ባለፉት ሰባት ዓመታት ይህ የለውጡ መንግስት ኢትዮጵያን መምራት ከጀመረበት ጊዜ ጀምሮ ኢትዮጵያ ያስመዘገበቻቸው በርካታ ውጤቶች አሉ፣ ስኬቶች አሉ። እነዛን ስኬቶች ምንድን ናቸው የሚለውን ነገር መወያየት አስፈላጊ ነው። ኢትዮጵያ ተሳካላት ማለት ሁሉም ኢትዮጵያዊ መቶ ሰላሳ ሚሊዮን ህዝብ ያላት ኢትዮጵያ ይሳካላታል ማለት ነው። ኢትዮጵያ ፈተና ሲገጥማት ሁሉም ኢትዮጵያዊ ዜጋ የፈተናው ተቋዳሽ ይሆናል ማለት ነው። ስለዚህ ስኬቱም የጋራችን ነው፣ ፈተናውም የጋራችን ነው። ለማዕከላዊ ኢትዮጵያ ክልልም ሆነ እንደ ሀገር የተፎካካሪ ፖለቲካ ፓርቲዎችን በሀገር ጉዳዮች ያላቸውን ተሳትፎ ለማረጋገጥም ሆነ ምህዳሩን ለማስፋት እንዲህ አይነት የውይይት መድረኮች ሚናቸው ትልቅ መሆኑን ምክትል ርዕሰ መስተዳድሩ ገልጸዋል። አሁንም ያሉ ወደፊትም የሚገጥሙን ፈተናዎች አሉ። እነኛም ፈተናዎች ኢትዮጵያን ለማጽናት ስንል፣ ኢትዮጵያን ለማበልጸግ ስንል፣ እነኛም ፈተናዎች ደግሞ ምንድን ናቸው፣ እንዴት በጋራ እነኛም ፈተናዎች መሻገር እንችላለን የሚለውን እንዲህ መመካከል? እጅግ በጣም አስፈላጊ ነው። ምክንያቱም አንድ ቤት ነው ያለን። ያን ቤት በጋራ ነው የምንገነባው፣ በጋራ ነው የምናበለጽገው፣ በጋራ ነው የምንለውጠው። ብልጽግና ፓርቲ ብቻውን ሊለውጥ አይችልም፣ እናንተም በጋራ ሆነን ነው ልንለውጥ የምንችለው። እና ስለዚህ ኢትዮጵያን ለመገንባት ሁላችንም በጋራ መስራት ያስፈልጋል። ለዚህ ግን እንዲህ አይነት የምክክር መድረኮች በጣም አስፈላጊ ናቸው። በማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ አቶ በረከት ከድር በበኩላቸው ተፎካካሪ የፖለቲካ ፓርቲዎች ከገዢው ብልጽግና ፓርቲ ጋር እንደሚፎካከሩ ሁሉ በትብብር መንፈስ የሚሰሩባቸው ምህዳሮች መኖራቸውን ጠቅሰዋል። የፖለቲካ ስርዓታችን የተረጋጋ የሰለጠነ፣ በንግግር ላይ በውይይት ላይ ሰቶ በመቀበል ላይ የተመሰረተ እንዲሆን በተለይ የፓርቲዎች በአይዲዮሎጂ ብቻ ሚላ የሆነው ነገር ግን በሌሎች ጉዳዮች ተባብረው የሚሰሩ አይዲዮሎጂ እንጂ ሌላ የሚለየን ጉዳይ አይኖርም። በሀገር ጉዳይ በተለይ በጋራ ሆነን የምንሰራበት ፉክክር እንዳለ ሆኖ ትብብር በሚያስፈልግ ጉዳይ ላይ ተባብረን መስራት ስለሚገባ የፉክክርና የትብብርን ሚዛን ጠብቀን መስራትን ይጠይቃል። የተረጋጋ የፖለቲካ ስርዓትና የዳበረ ዲሞክራሲ ስርዓት ማለት ነው እና ያን ለማሳካት እንዲህ ያሉት የምክክር መድረኮች ፋይዳቸው የጎላ ነው። እንደ ማዕከላዊ ኢትዮጵያ ክልልም ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት መስርተው እየተንቀሳቀሱ እንዳለም ኃላፊው አብራርተዋል። የፖለቲካ ፓርቲዎች በጋራ ሆነው የጋራ ምክር ቤት መስርተው የቃል ኪዳን ሰነድ ኖሯቸው በቃል ኪዳን ሰነዳቸው ላይ ተግባብተው በጋራ ምክር ቤት በክልላችን ወደ 13 ፖለቲካ ፓርቲዎች የግል አንድ ተወካይ ጨምሮ 14 አባላት ያሉት የጋራ ምክር ቤት አለ። በጋራ ምክር ቤት የተወከሉ በክልል ደረጃ ተመስርቶ በየደረጃውም ተመስርቶ በየጊዜው በጋራ ጉዳዮች ላይ የሚመክሩበት ሁኔታ በእጅጉ አግዞናል፣ ለዲሞክራሲ ስርዓት ግንባታ ማለት ነው። በውይይት መድረኩ በወቅታዊ ክልላዊና ሀገራዊ ጉዳይ ዙሪያ የመወያያ ጽሑፍ የቀረበ ሲሆን ተሳታፊዎቹ ሰላምና ዲሞክራሲ ማረጋገጥ በሚያስችሉ ጉዳዮች ላይ ጥልቅ የሆነ ውይይትም አካሂደዋል።